የሁሉ ተደብድባ አዎ፣ አምስት ሺህ ብር ደግሞ መቀጫ። ምን ላርጎጣም። አንበሳ ሰሜን እያጠሩ አመስግኗ። ቀስ እያልኩ ቆረጥ ማለት ጥሩ ዱላ ነበረኝ። እንዲያው ምን ላርግ ምን ደግ ነኝ ይሄ እንግዲህ ከእድር ነው ያመጣሁልዎት ብሉ ቀስ እያልኩ ቁረጥ ማለው ቆርጥሙ ዛሬ እንግዲህ እዛ እንትን ሰው ነበረ። እሺ። እሱ አርፎ ነው። የእሱ ነው ያመጣው። ሞቱ? አይ ቆይቷል ከሞቱማ። እሺ። ይህ የሰባተኛ ዓመት መታሰቢያ ነው። ሰባት ዓመታቸው። ነፍስ ይማር። ልጆች አሏቸው? አላቸው አሉ፣ በሕይወት አሉ። እዚህ አዲስ አበባ ልጆቹ። ይሁና በቃ፣ ምትካቸውን አስቀምጠው ሞተዋል። ነፍስ ይማር። እንደው ግን ያው አሟሟታቸው ትንሽ ያሳዝናል። እንደው አሟሟታቸው ያሳዝናል ትንሽ። ምን ነው ተጎሳቁለው ነው የሞቱ አይደለም? እሺ። አይደለም? እሺ። እኔንም ማስለቀስ ምን ነው አማሙታቸው ተጎሳቁለው ነው የምትሉ ሰው ነው የገደላቸው አይደለም። ሌላ ነው፣ ወዲህ ነው ጉዳዩ። ጉዳዩ ወዲህ ነው። ብሉ ብሉ። የዕድራችን እንዳለ ደስ ብሎታል፣ ደስ ብሎታል። እርሶ በመግባቶት አቤት አቤት አቤት አቤት። እንዴት ደስ እኔ እድሩ ላይ እጀቁጫል። ጉልበቴና ጉልበቴ አይራመድም። ተራምጄ ዘካሪያስ እየመጣ ነው። ዘካሪያስ ዘካሪያስ አሁን በቀደም ዕለታት እድር ተሰበሰብና ይሰማሁታል። እሰማ እድር ተሰበሰብንና፣ ከዛ አቶ መኮንን ሲባል የራሳቸው አቤት አሉ። ወይዘሮ አስካለ ሲባል ወይዘሮ አስካለም አቤት አሉ። አይ ሌላ ሌላ እድር ተኞ አቶ ጫላ ሲባል አቶ ጫላ አቤት አሉ። ወይዘሮ ዝናሽ ወልደስላሴ ሲባል ልጅ ወት ዘካርያስ አቤት አለና እጁን አወጣ። እጁን አወጣ እ እጁን አወጣ። አሁን ጥሩ ነው እድሩ ሁለት መቶ ብር ልኮሎታል። እድሩ ይቀበላሉ፣ ይፈልጋሉ እ እንደ ይፈልጋሉ ቅዳሜ እርጎ ከስቶ ጠጣለው፣ ቢሪንዳና ሻይ ጠጣለው። በጦምለት በጦምለት ቢሪንዳና ሻይ በፍስኩ ቀን እሁድ፣ ቅዳሜ እርጎ ነው። እረ በእጅ ይቆሽሽ ቦታል፣ በእጅ ይቆሽሽ ቦታል፣ በልብሱ ጥረጉ። ይሱቆበጠያ ወይዘሮ ዝናሽወ እርሶ እድር መግባቶትን አውቃ አንችላሉ። ልትመዝገብ ብላ መጣች። ከዛ ማን ነው ስምሽ አለች። እኔ እኮ አውቃት አለሁ፣ አውቄ እንደማላውቃት ማን ነው ስምሽ እሺ አልኳት። ቀይራ ልትናገር ማለት ነው። አይተንኮን ተንኮለች ቀይራ ስም ሌላ ቀይራ ልትመዘገብ። ቆይ ልነግሮት ነው። ቆዩ ቆዩ፣ ትጥ እኔ አውቃታለሁ። እሷም አላቃት መስሏታል። ማን ነው ስም? እሺ አልኳት። ወይዘሮ ስንዱ እባላለሁ። ወይዘሮ ስንዱ ን ትእ አብሮ ላለ ሰው አብሮ ለኖረ ሰው ታታልላለች። አታቀኝማ። ወይዘሮ ስንዱ አልኳት፣ አውቄ አቤት አልኳት። እንደው የአባቶ ስም ማነው? አልኳቸው የአባቴ ስምማ ቆይ መመዝገቢያ ይዤልም ጣልኩና ወደ ጓዳ ገባሁና አንድ ጥሩ ዱላ ነበረኝ እንዲያው ምን ላድርግ በወጥ እዚያው ምን ላድርግ በወጥ ጎመን እሺ እንደው ቅቤ የጠጣ ዱላ ነበረ እንደ አነሳውና አላየችውም ወደ ኋላ ደብቄዋለሁ እሺ ወይዘሮ ስንዱ እንዴት ከረሙ አልኳቸው ደህና ነኝ አሏ አያቀኝም ብላለች። አያቀኝም ብላ ደህና ነኝ ፈጣሪ ክበሪ ስንዱ። ወይዘሮ ስንዱ ስላት፣ አቤት ስንዱ። ተሰናታ የምትኖር እንድትባል እሺ። ከዛም በኋላ ወይዘሮ ስንዱ ስላት፣ አቤት ጌታ ያለች። ተመልከቱ የሰው ግፍ ግፍ አደለም። ወይዘሮ ስንዱ ስላት አትፈ፣ አያቀኝም ብላ የአባቶ ስም ማነው ያሉኝ ስላት፣ አበበ አለች ነው። እሺ እድሜሽ ስንት ነው አልኳ፣ ታውቄ እድሜ እንኳን አሁን ሰላሳ አምስተኛ አመቴ ነው አለች። ሰባት ልጆቿ ተመልከቱ ሰባት ልጆቹ አርጅተዋል። እንደው ፈጣሪ ያሳዩት፣ እንደው ያሳዩት ተመልከቱ። ልታታልለኝ እኮ ነው። ሞኝ መስያት እዚህ ሀገር የሌሉ ገና መጥተው የገቡ መስሏት። አዎ ተሌላ ሀገር መጥተው የገቡ መስሏት። መስያት እዚህ ሀገር ሁሉን አውቀው የኖሩ አልመሰላትም። አላወቀችኝም። አዎ እሺ። እድሜ ስንት ነው? አልኳት ሰላሳ አምስት አለች ውስጤ እየሳቀ ኧረ ሰላሳ አምስት አይሆኖትም እርሶ ሰላሳ ነው አልኳት። ሰባት ልጆቹ አርጅተዋል። እኔም ተንኮለኛ ነኝ ምን አልኳት መሰሎት? ኧረ ሰላሳ አምስት አይሆኖትም ሰላሳ ነው አልኳት አውቄ ወገና። ሰባት ልጆቹ አርጅተዋል፣ ስራ ይዘዋል። ሰባት ወልዳ ሰባትን የወለደች ሰላሳ ዓመትሽ ነው ስላት፣ እሱ ሱረት ነው እንደው አያምኑኝም ብዬ ነው ሰላሳ አምስት ያልኩት እንጂ እሱማ ሀያ ስምንት ነው አለች። ሀያ ዓመትና ስምንት ሰላሳ ዓመት አልሞላትም ማለት ባነጋገር ከዛሬ የእርሶ ወንድም ያንን ዱላ ያስኩትን ኳላይ ላት ጣረኩና እንደው አንድ ጊዜ ዞር አድርጌ እንደው ወገቧን እልም አረጋት። እንዲያ ጓበን አንበሳ እንደው ወገቧን ያዝኩና እንደ እልም አስ አረጋት። አታላይ እዚያ አታላይ ልጆቹ አድርሽ አይሉኝ እኛ የሸከረምናት የለንም ብለው ክደዋታል፣ ካዷት የሰከራም እናት የለንም ብለው ሰባቱም ልጆች ክድዋታል። እች ናት እኳ እንችላለን። አያችኋት እዚህ ፎቶ ላይ ብታዩት አያ እንችላለን። አንቺ አንቺ አንቺ አሁን ያስኩና እንደው አንድ ጊዜ እንደው ወገባል እንደው እልም መሳረጋት የአንድ ፍሬ ልጅ ስትናገር፣ አይ ልነግሮት ነው ዛሬ። የምስራች ነው የምነግሮት ዛሬ የምስራች። እኔ ቁምቢ ሰው አታልለኝ። አሀ ጨውሽ እንዲህ ያልኳ እሪያል አልኩና፣ በሩን እላዋ ላይ ዝግት ግፍታለይ ዘጋውት በሩን እሷን ውስጥ አርጄ ውስጥ በቤት ውስጥ እንደሆነ የተውጭ ዘጉት። አዎ እሺ። ዘጋውና እኔ በደ በጓሮ ገባውና በጓሮ ገብቼ ይዤ እንደው ወገባው ገባን እለም ወገባው ገባን ሰማታ አዎ። የፊት ለፊቱን በር ዘግተው አዎ። እሺ። እንደው ወገቧን ስላት ኡ ስትል ወገቧን ይዤ

እኔ ስቀልድ ነው ስቀልድ ነው። ኧረ እኔ ሰባ አምስት አመቴ ነው ሰባ አምስት አመቴ ነው አለች። እ ነው አልኩና እንደው አሁንም በእዛ ዱላ ይሄድ ወገቧን ወገቧን ስላት፣ እውነቱን ተናግሮ መሸበት እድር ይላል የድሮ ሰው። ማን አባሽ ነው እዚህ እኔ እማማ ዝናሽ እዚህ ዕድር ገብተዋል ተብዬ አታልዬ ንገባ ነው ብላ አስጥሉኝ አለች። መጨረሻ ላይ ሰው ተሰበሰበ። ሰው ሲለምለኝ እግሬ ላይ ወደቀ ሲለምለኝ መቼስ ምን ይደረጋልኩና በይ እንዳይለምልሽ ብዬ ቅጣት አምስት ሺህ ብር ቅጣት ተቀብዬ አባረርኳት። ተከረ ይሄ ሁሉ ተደብድበ። አዎ አምስት ሺህ ብር ደግሞ መቀጫ ደጎበጥ ደ ምላርጎጣ አንበሳም ስሜን እየጠሩ አመስግኗ! ሲያመሰግኑኝ ስሜን እየጠሩ አመስግኑ፣ ደስ ይለኛል። አቶ ቁምቢ ቁምቢ ወገቧን መትቼ ወገቧን ቀጥቅጬ አምስት ሺህ ብር አስከፍዬ ወደ ቤቱ አሰደድኳት። አምስት ሺህ ብር መቀጫ ተቀብሎ ወደ ቤቱ ጎበዝ አቶ ቁምቢዬ እያሉ ነው። አቶ ቁምቢ በሉ፣ አቶ ቁምቢ፣ አቶ ቁምቢ ጎበዝ። አልባሳ የወንድ አባቱ የወንድ ልጅ ግና የሴት እንኳን የሴት ዕቃ የሴት ውሃማ ወደቀች። በጣ መኪና እየጠበቀ ነው። አዎ፣ እዛ መኪና እየጠበቀ ነው። መጣ፣ መጡ፣ አቶ ቁምቢ መጡ፣ አቶ ቁምቢ መጡ፣ ተቀበሉ። መኪና ልጠብቅ ነው ብሎ ወጣ። እዚህ ነበር አሁን እዛ ለቅሶ ቤት ስም እጠራለሁኝ። ልሄድና እስቲ ቡና ያፈሉት ማን ማን እንደሆኑ ቡና ያቀራረቡት ምስር የለቀሙት እነማን እንደሆኑ እቆጣጠራለሁ፣ ሄጄ እቆጣጠራለሁ። እድሩ ላይ የሴት ሰራተኞች ያው ስራውም እኮ እድርተኛነቱ ዘካላስ ደግሞ ጎበዝ ነው፣ የሴቶችንም የወንዶቹንም ስራ ይሰራል። በጣም ጎበዝ ቡና ሲያፈላ ደግሞ ጎበዝ ነው። አረ ድሮ ሚስት ሳያገባ እዚህ ቤት ከሰላ እያይዞ ቡና ያፈላልኝ ነበር። አቤት ለምን ተወታዳው አይኔ ሞራ ሸፑኖት ለምን ተወ? አሁን ቡና ማፍላት ድሮ ከሰላ እያይዞ እዚህ ቤት ቡና ያፈላልኝ ነበር፣ ሚስት ሳያገባ እኮ። አሁን ለምን ተወ? ለምን አያፈላሎትም? አረ፣ ጊዜ የለም፣ ስራ በዛበት። ይፈልጋሉ እርሶ ቡና እንዲፈላ? አረ፣ እነሱ ሲቆሉ ሲሸጣ አፍንጫን ይዛለሁ። እነሱ ቡና ሲጠጡ ለእኔ ሻይ ተፈላለች። ጀማነሽ ናት። አው እኔን የማነሽ ሰርጉ ላይ የማነሽ ያልኳት። አዎ ሰማሁኝ እኮ። በቃ ራስን ተገኝ፣ ወርቅ ወርቅ አገኘው እየሰጣየኝ እግዜር ሰጠኝ እምዬ ማርያም ሰጠችኝ። ወርቃ አገኘው ተገኘው ወርቃ አልኩት። እስራው ላይ እሷን ጀማለች ብዬ ስም አወጣው።